ወደ ሰባችሁ ትሄዳላችሁ። እነርሱም እንዳልህ እንዲሁ አድርግ አሉት። የአብርሃም ድንኳን ወደ ሚስቱ ሳራ ፈጥኖ ገባና ሶስት መስፈሪያ የተሰለቀ ዱቄት ፈጥነሽ ለውሽ እንጎቻን አድርጊ አላት። አብርሃም ወደ ላሞች ብሎ ጠጅግ፣ የሰበም ታናሽ ጥጃ ያዘና ለብላቴናው ሰጠው፣ ያዘጋጅም ዘንድ ተቻኮለ። እርጎና ማርያን ያዘጋጀውን ጥጃ መጣ በፊታቸውም አቀረበው። እርሱም ከዛፉ በታች በፊታቸው ቆማ ያሳልፍላቸው ነበር። እነርሱም በሉ። ለአብርሃም ወንድ ልጅ እንደሚወለድለት የተሰጠው ተስፋ። እርሱ ሚስት ሳራ ወዴት ናት አለው። እርሱም በድንኳኑ ውስጥ ናት አለው። እርሱም የዛሬ አመት እንደ ዛሬ ወደ አንተ ተመልሼ እመጣለሁ ሚስትህም ሳራ ልጅ ታገኛለች አለ ሳራም በድንኳኑ ደጃፍ በስተኋላ ቆማ ሳለች ይህን ሰማች አብርሃምና ሳራን በእድሜያቸው ሸምግለው ፈጽሞ አርጅተው ነበር በሴቶች የሚሆነውም ልማድ ከሳራ ተቋርጦ ነበር ሳራም ለብቻ በልቧ እንዲ ስትል ሳቀች እስከ ዛሬ ገና ነኝ ጌታዬ ፈጽሞ ሸምግሏል እግዚአብሔርም አብርሃምን አለው ሳራ ለብቻ በልቧ ምን አሳቃት እስከ ዛሬ ገና ነኝ በእውነት ሳለሁ ወልዳለሁ ጌታ አርጅቷል እንደሆ እኔም አርጅቻለሁ ብላለች። እና በእውኑ እግዚአብሔር የሚሳኑ ነገር አለን? የዛሬ አመት እንደ ዛሬው ጊዜ ወደ አንተ እመለሳለሁ ሳራም ልጅን ታገኛለች። ሳራም ስለፈራች አልሳኩም ብላ ካለች፣ እርሱም አይደለም ሳክሽ እንጂ አላት። አብርሃም ለሰዶም እንደማለደ እነዚያም ሰዎች በዚያ ከዚያ ተነስተው ወደ ሰዶምና ወደ ጎሞራ አቀኑ። እግዚአብሔርም ልሸኛቸው አብራቸው ሄደል። አብርሃም ተመልሶ በእግዚአብሔር ፊት ቆመ። እግዚአብሔርም አለ እኔ ማድርገውን ከወዳጅ አብርሃም አልሰውርም። ከአብርሃም በእውነት ታላቅና ብርቱ ሕዝብ ይሆናልና የምድርም ሕዝቦች ሁሉ በእርሱና ይባረካሉ። ጽድቅና ፍርድን በማድረግ እግዚአብሔር መንገድ የጠበቁ ዘንድ ልጆቹንና ቤቱን ያዛቸው ዘንድ እንዳለው አብቃለሁ ና ይህም እግዚአብሔር ለአብርሃም የተናገረው ሁሉ ያደርግላቸው ዘንድ ነው። የእግዚአብሔርም ለአብርሃም አለ፣ ሰዶምና ገሞራ ጩኸት በእኔ ዘንድ በዛ፣ ኃጢአታቸውም እጅግ ከበደች። እንግዲህ ስኔ ወደ እኔ እንደመጣች እንደ ጩኸት አይፈጽማት እንደሆነ አይ ዘንድ ወርዳለሁ፣ እንዲሁም ባይሆን አውቃለሁ። ሰዎችም ከዚያ በተመለሱ ጊዜ ወደ ሶዶም መጡ። አብርሃም በእግዚአብሔር ፊት ገና ቆሞ ነበር። አብርሃምም ቀረበ አለማ፣ ቤቱ ጻድቃን ከአጣን ጋር አታትፋ፣ ጻድቁ እንዳአጡ አይሁን። አምሳ ጻድቃን በከተማይቱ ውስጥ ቢገኙ በሆኑ ሁሉን ታጠፋለን? ከተማይቱስን ከተማይቱንስ በእርሷ ስለሚገኙ አምሳ ጻድቃናት ምርም፣ አቤቱ ይህ ለአንተ አግባብ አይደለም። ይህንን ነገር አታደርግ፣ ጻድቃን ከአጣን ጋር አታጥፋ። ምድርን ሁሉ የምትገዛ ይህን ፍርድ ታደርግ ዘንድ ለአንተ አግባብ አይደለም። እግዚአብሔርም አብርሃምን አለው፣ በሶዶም ከተማ ውስጥ አምሳ ጻድቃን ባገኘ ከተማውን ሁሉ ስለ እነርሱ አድናሉ። አብርሃም መለሰ አለም እኔና አፈር አመድ ስሆን ከጌታዬ ለእግዚአብሔር ጋር ልናገር ዘንድ አሁን ጀመሩ። ከእነዚህ አምሳ ጻድቃን አምስቱ ቢጎሉ ከተማይቱ ሁሉ በጎደሉት በአምስቱ ምክንያት ታጠፋለ። እግዚአብሔርም ከዚያ አርባ አምስት ባገኝ ስለ እነርሱ አላጠፋትም። ቢገኙ እግዚአብሔር ለአርባው ስለ አላጠፋትም አለ። አብርሃም እንደገና ነገሩን ደገመ። እግዚአብሔርም ከዚያ ሰላሳ ቢገኙ ስእርሱም ስለ ሰላሳው አላጠፋትም አለ። ደግሞ ምነው ከጌታዬ በእግዚአብሔር ጋር ልነጋገር ዘንድ በአለማዋልነትን ካገኘው ከዚያ ሃያ ቢገኙስ ና አሉ። እርሱም ስለ ሃያ ያላ ጥፋትም አላወራያም አለው። አቤቱ እንደገና ዘንድ ፈቀድልኝ። ከዚያ አስር ቢገኙ እርሱም ስለ አስር ያላ ጥፋትም አለው። እግዚአብሔር ከአብርሃም ጋር ንግግሩን በጨረሰ ጊዜ ሄደ፣ ወደ ስፍራውም ተመለሰ።